ሰላም ጠናስጠለን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የዛሬ ሰኔ 18 ቀን 2017 ዓ ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን የምራው አማራ አሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። ብልጽግና የአማራ አድማ ብተና ሊበትነው መሆኑ ተሰምቷል። ከወራት በፊት አቡነ ሉቃስ ወደ ወገን አፈሙዝን የምትቀስር አድማ ብተና ይበትን ሲሉ ማሳሰቢያ የሰጡበት የአማራ አድማ ብተና በመጨረሻም በብልጽግናው ሰራዊት ዘንድ የተተቸና የተወገዘ ሆኗል። አድማ ብተና ከግዳጅ ቀጠና ተሰባስቦ በካምፕ እንዲከማች መደረጉን ሰምተናል። በመተማ ርስ በርስ የተገዳደለው አድማ ብተናና የብልጽግና መከላከያ ጉዳያቸው በቀላሉ የሚበርድ አልሆነም። ዝርዝር የተሰናዳበት የሰዓቱ ቀዳሚ መረጃችን ነው። የወሎ ቀጠና በከባድ ውጊያ ሲናጥ ውሏል። ከራያ ቆቦ እስከ ላስታ ግዳንና ጃማ ወረዳ የተዘረገው የፋኖ ተጋድሎ ቀጠናው ለብልጽግናው ሰራዊት የእሳት ቀለበት ሆኖበታል። ቆቦ ላይ መንገድ ተዘግቶ የዋለ ሲሆን ግዳን ላይ የብልጽግና ሰራዊት ከካምፕ እንደወጣ ሳይመለስ ቀርቷል። በጃማ ደግሞ ይዞታውን የለቀቀ ሲሆን ከ20 በላይ ሰራዊቱን አስፈጅቷል። የጦር መሳሪያውንም ለፋኖ ተዋጋበት ይህ የወንዶች ዕቃ ነው ብሎ አስረክቧል። በዝርዝር የሚደመጥ ሌላው የግንባር መረጃችን ነው። የአዳነች አበቤ ሽልማት ጉድ ይዞ መጥቷል። የተሳሳተ ሽልማት እና ከተሳሳተ ሰው መሸለም የማይሰለቻቸው የብልጽግናው ሴት በቅርቡ ከተቃዋሚ ፖለቲካ ፓርቲዎች የተበረከተላቸው የራሳቸው ምስል ሽልማትም ሌላ ጣጣ አምጥቷል። አብዛኞቹ ተቃዋሚ ፓርቲዎች በብልጽግና ባለስልጣናት ፍቅር የወደቁ ናቸው እየተባሉ በሚተቹበት በዚህ ወቅት አቶ ሙልጌት አበበ የተባሉ የመያድ ስራ አስፈጻሚ አባል ለወይዘሮ አዳነች አበቤ ሽልማት በመስጠት ከፓርቲያችን ጋር እህል ውሃ አይኖረህም ተብለዋል። እገዳው እስከ መቼ እንደሚጸና ባይታወቅም አቶ ሙሉጌታ በፓርቲያቸው ታግደዋል። ወይዘሮ አዳነች አበቤ ግን ከአሜሪካው የብልጽግና ወንጌል ኮሌጅ እንደተቀበሉት ሐሰተኛ የክብር ዶክትሬት ሁሉ ከሐሰተኛ ተቃዋሚ ፓርቲዎች የተበረከተላቸውን የራሳቸውን ምስልም ቤታቸው ሰቅለዋል። ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሊቀመንበር የሚተገብሩት የኢኮኖሚ ፖሊሲና የሚከተሉት የጦርነት መንገድ የኢትዮጵያ ተቋማትን ኪሳራ በኪሳራ አድርጓቸዋል። በተቋማት መካከል በተርፍ ይወዳደሩ የነበሩ የኢትዮጵያ ተቋማት ምስጋና ለብልጽግናው ሊቀመንበር የመሪነት ዘመን ይግባና በኪሳራ ስሙ የማይጠራው ተቋም የቀዳማዊት እመቤት ጽፈት ቤትና የብልጽግናው ነቢያት ቢሮዎች ብቻ ሆነዋል። ብሔራዊ ባንክ በተደረገበት የገለልተኛ ኦዲተር ምርመራ ለዘንድሮ 15 ቢሊዮን ብር፣ በቀጣይ ዓመት ደግሞ 135 ቢሊዮን ብር ኪሳራ ተከናን ባህል ተብሏል። ለብሔራዊ ባንክ መክሰር የቀረበው ምክንያት ደግሞ ብልጽግና ተበድሮ ጦርነት ያካሄደበት ሆቴል የሰራበትና መንገድ ያስዋበበት ብድር ቀዳሚው ሲሆን በነ አቶ ኤርሚያስ አመልጋ የተወደሰው የብር የመግዛት አቅም እንዲዳከም መደረግ ደግሞ ሌላው ለኪሳራው የቀረበው ምክንያት ሆኗል። የኪሳራውን ዝርዝር በዜናችን አሰናድተነዋል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህን እና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ወደ ቀዳሚው ዜናችን አለፍን። የብልጽግና ሰራዊትና አድማ ብተና እርስ በርሱ ተጫረሰም። የአድማ ብተናና መከላከያ እርስ በርስ ተኩስ ካምፕ ውስጥ የነበረውን ኃይል በሙሉ እንዲያልቅ እንዳደረገው ዓይን ማኞች ተናገሩ። በመተማ ወረዳ ሰሞኑን በተካሄደ የአድማ ብተናና የብልጽግና መከላከያ እርስ በርስ ተኩስ ከፍተኛ እልቂት ማድረሱን የገለጹት የዓይን እማኞች በተለይ አድማ ብተናው አልተረፈም ብለዋል። ይህን ተከትሎም በርካታ ቁጥር ያለው በአካባቢው የሚንቀሳቀሰው የአድማ ብተና አባላት ፋኖን መቀላቀላቸው ታውቋል። ይህን ተከትሎም የብልጽግና አገዛዝ የባዲን አድማ ብተናን ከስምሪት ያገደ ሲሆን ወደ ካምፕ እንዲገባና እንዲጠረነፈም ትዕዛዝ የብልጽግናው ሰራዊት የአማራን ሕዝብ የተራዘመ መከራና ስቃይ ላይ ለመጣል ያዘመተው ሰራዊቱ ቀስ በቀስ እርስ በርሱ እየተገዳደለ ሲሆን፣ ሰሞኑን መተማ ላይ የነበረው የእርስ በርስ መገዳደል ግን ከዚህ በፊት ከተፈጸሙትም የከፋ መሆኑን ገልጸዋል። እንደ ምንጮቻችን ገለጻ የአድማ ብተናና የብልጽግና መከላከያ እርስ በርሳቸው አለመተማመን ከፈጠሩ ረዘም ያለ ጊዜ ያስቆጠሩ ሲሆን በተለይም በሱዳን ኮሪደር የተሰማራው የብልጽግና ሰራዊት በተደጋጋሚ ጊዜ ከባድ ኪሳራ አስተናግዷል። ይህን ተከትሎም ለሚደርስብን ሽንፈት የአድማ ብተናው ልቡ ከኛ ጋር ባለመሆኑ ነው፣ እንኳን አድማ ብተናው ካድሬውም ቢሆን ልቡ ከጽንፈኛው ጋር ነው ሲሉ የቀጠናው ወታደራዊ አዛዥ መናገራቸው ይታወቃል። ይህን ተከትሎም በሁለቱ ኃይሎች መካከል የከፋ አልቂት ያስከተለ እርስ በርስ መገዳደል መድረሱን ነው ከቦታው የደረሰው መረጃ ያረጋገጠው። ከፍተኛ የአድማ ብተና አባላት በብልጽግና መከላከያ መገደላቸውን ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ የቀድሞ የአድማ ብተናባል የብልጽግና መንግስት ወደ ክልላችን ሰራዊት ያዘመተው አሳከዋለሁ ብሎ ያሰበው ቅር ነበር። እሱም የአማራ ሕዝብ መብቱን የማይጠይቅ ተንበርካኪና የትልቅ ትንሽ እንዲሆን ለማድረግ አስቦ ነው። ይህን እጅግ ክፉቅድ ይዞ ሰራዊት ያዘመተን ስርዓት ደጋፊ ሆኖ ለማገልገል መሰለፉ በራሱ ወንጀል ነው። የአድማ ብተን አባላቱ የተገዳደሉት ዛሬ ሳይሆን ይህን ስርዓት ለማገልገል የወሰኑ እለት ነው ብለዋል። የብልጽግናው ስርዓት ታምነው ላገለገሉትም የሚታመን አለመሆኑን የሚናገሩት ሌላው አስተያየት ሰጪ በበኩላቸው በቅርቡ ታየ ደንዳ ከአንድ ሚዲያ ጋር ባደረገው ቃለ ምልልስ ላይ ከቹቹ አለባቸው ጋር ለምን ትደዋወላለ? እነሱ እኮ ጠላቶቻችን ናቸው ብሎ አብይ ወቀሰኝ፣ ሲል መናገሩን ሰምተናል። ለብልጽግና ሁሉም አማራ ጠላቱ ነው። በዚህ ደረጃ በጠላትነት ፈርጆን ጦር ያዘመተብንን ስርዓት ሚሊሻ አድማ ብተናና ካድሬ ሆኖ ማገልገል ህዝብን መካድ ብቻ ሳይሆን የመሞቻን ቀን ማፍጠን ነው ሲሉ ተናግረዋል። የትናንቱ የመተማው የእርስ በርስ ተኩስ የተቀሰቀሰው የብልጽግናው ሰራዊት ለኩ ዓላማው ሲያሰለጥናቸው የነበሩት የቅማንት ጽንፈኛ ታጣቂዎች በአማራ ክልል አድማ ብተና ላይ ባደረሱት እልቂት ምክንያት፣ ይህን ተከትሎም ጉዳዩ በአማራ ክልል ፖሊስ አዛዥና በክልሉ አድማ ብተና አዛዥ ቀርቧል ሲሉ ምንጮች ተናግረዋል። ጉዳዩ የአድማ ብተናና የፖሊስ አዛዦችን ከብልጽግና ወታደራዊ አዛዦች ጋር ያነጋገረ መሆኑን የገለጹት ምንጮቻችን የቅማንት ጽንፈኛ ታጣቂ እናንተን ብቻ ሳይሆን የራሳችን ሰራዊትንም የቅማንት ጽንፈኛ ታጣቂ እናንተን ብቻ ሳይሆን የራሳችን ሰራዊትም ገድለውብናል። በእናንተ ብቻ የተሰነዘረ አይደለም ብለው ሲናገሩ፣ በባዲን ፖሊስ አዛዦች በኩል ደግሞ ከብልጽግና ጄኔራሎች የተሰጠው ማብራሪያ ተቀባይነት የለውም ብለዋል። የብልጽግና ወታደራዊ አዛዦች በጥብቅ ሚስጥር እንዲያዝ ብለው በመከሩት ስብሰባቸው ላይ ከዚህ በኋላ የአማራ አድማ ብትና ስልጠና እንዳይወስድ ልዩ ኃይሉን አፍርሰናል ብለን ስንገላገል ጭራሽ አድማ ብተናውም ሌላ ፈተና ሊሆንብን ይችላል፣ ውጊያ ላይ የገቡትን ቢሆኑ በስልት ይወገዱ የሚል ምክረ ውሳኔ ማሳለፋቸውን መዘገባችን ይታወሳል። ወደ ተከታዩ ዜናችን አለፍን። የቆቦ መንገድ ተዘጋ። በአማራ ክልል ቆቦ ወረዳ ዋናው መንገድ ተዘግቶ ውሏል። መንገዱ የተዘጋው ደግሞ ከባድ ውጊያ ሲካሄድ በመዋሉ ነው ሲሉ የዓይን እማኞች ተናግረዋል። በቆቦ አውራጃ ከትናንት ጀምሮ ከፍተኛ ውጊያ ሲካሄድ ያደረ ሲሆን በዚህ የተነሳ መንገድ መዘጋቱን ምንጮቻችን አረጋግጠዋል። ከፋኖና ብልጽግና ሰራዊት በተጨማሪም የህወሓት ታጣቂ ኃይል ስድስት ንጹሃንን የገደሉበትና አስር ያቆሰሉበትን ጥቃትን በዚሁ ቀጠና ትናንት መፈጸማቸው ይታወቃል። ከወልዲያ ጀምሮ ባሉት የሰሜን ወሎ ቀጠናዎች በተከታታይ ብርቱ ውጊያ እየተደረጉ ሲሆን ባለፉት አምስት ተከታታይ ቀናት የተካሄዱ ውጊያዎች የብልጽግናው መስመራዊ መኮንን ከነአጃቢዎቹ እርምጃ የተወሰደበት መሆኑ ታውቋል። ብርቱ ውጊያው መቀጠሉን የገለጹት ምንጮቻችን በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኬሳራ እንደደረሰበት አረጋግጠዋል። ከዚህ በተጨማሪም ህወሃት ከፍተኛ የሰራዊት ቁጥርና የመሳሪያ ዝውውር በቀጠናው እያደረገ መሆኑን የተናገሩት ምንጮቻችን የህወሃት እንቅስቃሴ አሳስቦናል ሲሉ ጨምረው ገልጸዋል። በሌላ የዚ የወሎ ቀጠና ተጋድሎ ደግሞ በምዕራብ ወሎ ቀጠና ጃማ ወረዳ ላይ የአማራ ፋኖ ዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ ንጉስ ሚካኤል ክፍለ ጦር ታላቅ ድል የተጎናጸፈበትን ተጋድሎ ማድረጉን አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው ለሁለት ቀናት ውጊያው የቆየ ነበር ብሏል። በአርበኛ ድርስ የምትመራው ንጉስ ሚካኤል ክፍለ ጦር በሁለት ተከታታይ ቀናት ተጋድሎ ከ15 እስከ 17 ቁጥር ያለው የአገዛዙን ሰራዊት እርምጃ መውሰድ ችለዋል። እርምጃ ከተወሰደባቸው በተጨማሪም በሕይወት እጃቸውን ለፋኖ የሰጡ ስምንት የብልጽግናው ሰራዊት አባላትም ሰብዓዊነታቸውን በመጠበቅ በእንክብካቤ ተይዘዋል በማለት ገልጿል። በዚህ ተጋድሎም በርካታ ቦታዎችን ከወራሪው ኃይል ነፃ ማውጣቱን የገለጸው የዙ ሚዲያና ኮሚኒኬሽን ክፍል የአማራ ሕዝብ የሉና ትግል የሕዝባችን መከራ እስኪራገፍና እና ነፃ እስክንወጣ ድረስ በታማኝነት ይቀጥላል ብለዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምኒልክ እዝ ትናንት በላስታ አውራጃ ግዳን ወረዳ ላይ ከባድ ውጊያ ሲያካሄድ አድሯል። በተጋድሎም ከ20 በላይ የብልጽግናን ሰራዊት መሳሪያ መንጠቅ የተቻለ ሲሆን በድምሩ ከ15 በላይ የሰራዊቱ አባላት ደግሞ እርምጃ ተወስዶባቸዋል ተብሏል። በዚህ ቀጠና የተካሄደው ውጊያ የብልጽግናው ሰራዊት በርካታ ቁጥር ያለውን ኃይሉን ጨለማን ተገን አድርጎ በሁለት አቅጣጫ ይዞ በመግባት ፋኖን ከበባ ለማድረግ በሞከረበት ቅጽበት ነው። ግዳን ወረዳ ላይ ቀበሌ አራትና ቀበሌ ሰባት በተባሉ ቀበሌዎች የተካሄደው ውጊያ የብልጽግናውን ሰራዊት በእጅጉ ኪሳራ ያደረሰበት እንደነበር የገለጸው የሚፋኑ ቃል አቀባይ ክፍል የብልጽግና ሰራዊት ከሙጃ ወደ አይፈሩባ ቀጠና በአንደኛው አቅጣጫ ሲንቀሳቀስ በሁለተኛው አቅጣጫ ደግሞ ከወንዳች ወደ ይባር ቀጠና ነበር የተንቀሳቀሰው። ይህ ሁሉ ኃይል በፋኖ ተመቶ አብዛኛው ኃይሉ የቀረ ሲሆን እጅ ያልሰጠው ያልቆሰለውና ከሞት የተረፈው ወደ መጣበት አቅጣጫ በፍጥነት መመለሱን ከፋኖ ቃል አቀባይ ክፍል የደረሰን መረጃ ያመለክታል። ክቡራትና ክቡራን የዛሬ ሰኔ 18 ቀን 2017 ዓ.ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። አዳነችን የሸለሙት የመኢአድ ስራ አስፈጻሚ ተባረሩ። የመላው ኢትዮጵያ አንድነት ድርጅት በቅርቡ ለከንቲባ አዳነች አበቤ በአደባባይ የምስጋና ሽልማት ስጦታ ያበረከቱላቸውን አቶ ሙልጌታ አበበ የተባሉ ስራ አስፈጻሚ አባሉን ማገዱን አስታወቀ። መኢአድ ውሳኔውን ያሳለፈው የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት አቶ ሙልጌታ አበበ የፓርቲያቸው ስራ አስፈጻሚ ኮሚቴ አባላትና መላው የመኢአድ አባል የማያምንበት ድርጊት የሆነውን ወይዘሮ አዳነች አበቤ ሽልማት በመስጠት ምስጋና በማቅረባቸው ነው። እጅግ ከፍተኛ ገንዘብ ወጪ ተደርጎበት የታተመው የአዳነች አበቤን ፎቶ በሽልማት መልክ በተበረከተበት ወቅት የሀፓ መኢአድና እናስ ፓርቲ ድርጊቱን ያወገዙ ሲሆን ይህን ሽልማት ያበረከቱ ግለሰቦች አዲስ አበባን ህዝብ ስቃይና መከራ የዘነጉ ናቸው። በድሃምባና በንጹሕ እንደምጃቸው የራሰውን የሥርዓቱን አመራሮች በአደባባይ ሽልማት ማበርከት ወንጀላችሁን እጋራለሁ የህዝብን ብሶት በመደፍጠጣችሁም ደስተኛ ነኝ ማለት ነው ሲሉ ሶስቱም ፓርቲዎች መግለጫ ማውጣታቸው አይዘነጋም። በዚህ የተነሳም ለሳምንታት የመከረው የመላው ኢትዮጵያ አንድነት ድርጅት ስራ አስፈጻሚ ኮሚቴ አቶ ሙልጌታ አበበን ከስራ አስፈጻሚነታቸውና ከአባልነታቸው ማገዱን አስታውቋል። በፕሮፌሰር አስራት ወልደየስ የተመሠረተው የመላው ኢትዮጵያ አንድነት ድርጅት ለመስረታው ምክንያት የነበረው ወይዘሮ አዳነች አበቤ አባል የሆኑበት ኦህዴድና የኦህዴድ ናት የሆነው ኦነግ በአማራ ህዝብ ላይ የሚያደርሱትን እልቂት ለመከላከል መሆኑ ይታወቃል። ወይዘሮ አዳነች አበቤ የትውልድ ቀያቸው አሩሲያ አሁንም ድረስ የአማራ ህዝብ በግፍና በገፍ የሚፈናቀልበት የሚገደልበትና የሚሳደድበት ቀጠና ሲሆን ራሳቸው ወይዘሮ አዳነች አበቤም ቢሆኑ አማራ ወደ ከተማችን በብዛት እየገባ ነው፣ የአማራ ጽንፈኛ ነው ኢትዮጵያን የሚያፈርሳት፣ አዲስ አበባ የአማራ አሻራ የበዛባት ከተማ ስለሆነች ኢትዮጵያን መምሰል አለባት ብለው በአደባባይ በመናገር የዘር ማጥፋት ጥሪ ማቅረባቸው ይታወሳል። በዚህ ደረጃ የአማራ ህዝብ ላይ የዘር ማጥፋት አዋጅ የሚያውጅን አስፈጻሚ በአደባባይ የእውቅናና የምስጋና ሽልማት ማበርከት ፓርቲው ይዞት ከተነሳው ዓላማ ጋር ፍጹም ተጻራሪ መሆኑን መኢአድ ገልጿል። አቶ ሙልጌታ አበበ ከስራ አስፈጻሚነታቸው እንዲታገዱ ምክንያት የሆነውም በዚህ ድርጅታቸው ምክንያት መሆኑን ጨምሮ አስታውቋል። ወደ መጨረሻው ዜናችን አለፍን። ብልጽግና የመንግስት ተቋማትን አክሳሪ መሆኑ ተመሰከረ። የብልጽግናው አገዛዝ የሚከተለው የኢኮኖሚ ፖሊሲና በተለይም በፖሊሲ ኪራይ ድርጅቱ የኢትዮጵያ ብሔራዊ ባንክን ለከባድ ኪሳራ እንደዳረገው ዓለም አቀፉ የገንዘብ ድርጅት አጋልጧል። የብልጽግናው ስርዓት ከዓለም አቀፉ የገንዘብ ድርጅት ጋር የብድር ውል የገባው ብሔራዊ ባንክ በገለልተኛ ኦዲተር እንዲጣራ የሚያስገድድ ውል በመግባት ነበር። ዓለም አቀፉ የገንዘብ ድርጅት የተቀጠረው ተቋም የብልጽግናው ስርዓት ብሔራዊ ባንክን ከፍተኛ ኪሳራ ላይ እንደጣለው አረጋግጠዋል። በኤስሲ ኦዲት ሰርቪስ ኤልኤልፒ የተባለው ገለልተኛ ኦዲት አጣሪ ድርጅት በዓለም አቀፉ የገንዘብ ድርጅት አምኤፍ አማካኝነት ከተቀጠረ በኋላ የብሔራዊ ባንክን የ24 አፈፃፀም አጣርቶ ሪፖርቱን ይፋ አድርጓል። በሪፖርቱ መሰረትም የገንዘብ ምንዛሬ ከመውረዱ ቀደም ብሎ ባሉት ጊዜያትና የብር የመግዛት አቅም በተዳከመበት የመጀመሪያዎቹ ሁለት ወራት ብቻ 10.5 ቢሊዮን ብር የከሰረ ሲሆን ከገንዘብ ምንዛሬ መውደቅ በኋላ ደግሞ ተጨማሪ 38 ቢሊዮን ብር መክሰሩን አጋልጧል። የብልጽግናው ሊቀመንበር በቅርቡ በፓርቲው ልሳናት ቀርበው በሰጡት ማብራሪያ ላይ የኢትዮጵያ የኢኮኖሚ እድገት አስደናቂ ከመሆኑ የተነሳ ሚራኪል ሊባል የሚችል ነው ማለታቸው አይዘነጋም። መሬት ላይ ያለው እውነታ ግን የሚያጋልጠው እሳቸው የሚከተሉት የኢኮኖሚ ፖሊሲና የማስፈጸሚያ ስልታቸው የኢትዮጵያን የኢኮኖሚ እድገት በእጅጉ ከመጎተቱን ባለፈ በከፍተኛ ፍጥነት ቁልቁል እያንደረደረው መሆኑን ነው ሙያዊ ክብራቸውንና ተጠያቂነታቸውን ለብልጽግናው ስርዓት የገበሩ የመዋለ ንዋይ ምሁራን የብልጽግናው ስርዓት የብርን የመግዛት አቅም ባወረደበት ወቅት ለኢትዮጵያ ኢኮኖሚ የሚፈጥረው አውንታዊ ሚና ከፍተኛ ነው፣ የለውጡን ውጤት በቅርቡ ታዩታላችሁ እያሉ ደጋግመው ሲናገሩ ነበር። ሆኖም የብር የመግዛት አቅም ከወረደ በኋላ የብልጽግና ኢኮኖሚስቶች እንደገለጹት ሳይሆን በኢትዮጵያ ሕዝብ ላይ ከባድ የኑሮ ጫና የተፈጠረ ሲሆን ይህም በዓለም ደረጃ ለኑሮ እጅግ አስቸጋሪ ከሆኑት ሀገራት መካከል ኢትዮጵያን በቀዳሚነት አስቀምጧታል። ብሔራዊ ባንክን ለኪሳራ ከዳረጉት ሶስት መሠረታዊ ምክንያቶች መካከልም በቀዳሚነት የተጠቀሰው ይኸው የብር የመግዛት አቅም መዳከም መሆኑን ሪፖርቱ አጋልጧል። ከብር የመግዛት አቅም መዳከም በተጨማሪም የብልጽግናው መንግስት ተበድሮ ያልከፈለው ብድር ተከታዩን ደረጃ መያዙን ሪፖርቱ ገልጿል። የወርቅ ግዥና ሽያጭ ደግሞ ቀሪውን ደረጃ ይዟል። ብልጽግና ብሔራዊ ባንክን ለከፍተኛ ኪሳራ የዳረገበትን ብድር ተበድሮ ያልከፈለው ገንዘብ በአማራ ህዝብ ላይ ለከፈተው ጦርነት ማስኬጃ መዋሉን የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግናው ሊቀመንበር በበኩላቸው አንድ ሺህ ዓመት ብትዋጉ አታሸንፉንም፣ አስር ቢሊዮን ብር ካፒታል በጀታችንን አጥፈን እንዋጋለን ሲሉ በፓርላማ መናገራቸው አይዘነጋም። በአጠቃላይ ብሔራዊ ባንክ 836 ቢሊዮን ብር ዕዳ የተከማቸበት ሲሆን ባለፉት አስር ወራት ብቻ ከተባበሩት አረብ ኤሚሬቶችና ከሳውዲ አረቢያ 132.5 ቢሊዮን ብር መበደሩን ዓለም አቀፉ ተቋም አጋልጧል። ከሁለቱ አገራት የተበደረው ከፍተኛ ብድር ደግሞ የብድሩን ዕዳ እንዲጨምር እንዳደረገው ሪፖርተር ጋዜጣ የምጣኔ ሀብት ባለሙያን አነጋግሮ በአሰራጨው ዘገባው አስታውቋል። ይህን ተከትሎም የ2025 ሪፖርት ሲወጣ ባንኩ የብድር ዕዳው ከ135 ቢሊዮን ብር በላይ ሊሆን እንደሚችል የምጣኔ ሀብት ተንታኞች ገልጸው ይህም የአገሪቱን የኢኮኖሚ ፖሊሲና የገንዘብን ፊስካል ፖሊሲ የሚፈታተን ነው ብለዋል። የኢኮኖሚ ተንታኞች አክለውም የብልጽግና መንግስት የሚተገብራቸው ውጤት አልባ ፕሮጀክቶችና የሚከተለው የጦርነት መንገድ የአገሪቱን ዕዳ ከዚህም የባሰ እንደሚያሳድገው ገልጸው የብሔራዊ ባንክ የዕዳ ጫና ከዚህ ካለፈ የባንክ ሲስተሙ በአጠቃላይ አደጋ ላይ ይወድቃል ብለዋል። ምሁራኑ የመፍትሄ ሀሳባቸውን ሲሰጡም መንግስት ሶስት ጉዳዮች ላይ አፋጣኝ እርምጃ መውሰድ አለበት ይላሉ። ጦርነትን በማስቆም በአገሪቱ ሰላም እንዲሰፍን በማድረግ የሰዎችን በነጻነት ተንቀሳቅሶ በመስራት አገሪቱን በገቢ ማሳደግ ጦርነት በማስቆም የጦር መሳሪያ ግዥን ጨምሮ ከፍተኛ ወጪ የሚያስወጡ የጦርነት ዝግጅቶችን ማስቀረትና የመንግስት የልማት የትኩረት አቅጣጫ ከኮሪደር ልማትና ከመንገድ ማስዋብ በመውጣት ወደ ሕዝባዊና ኢኮኖሚያዊ ልማት መዞር እንዳለበት ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 18 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎቹና ትንታኔዎቹን እንደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር